የማረባ ሰው ነኝ። ያደረግሽ ሁሉ ማንም ሰው ቢሆን ሊያደርገው የሚችለው ነገር አይደለም። የእኔ ድርጊት ይቅርታ የማያሰጠኝ ባለመድከው አካባቢ ብቻ አንጥዬ እየሄድኩ ልጅን እንዳታይ ከለከልኩ። ለዚህ ምን ይቅርታ ይባላል? ባይገርምሽ እኔ ምንም ቂም አልያዝኩብሽም። አንድ ቀን ተመልሰሽ እንደምትመጪ ግን አውቅ ነበር። ገንዘብ ስታጣ፣ ሰው ሲሸሸ፣ ሀገር ሲያደምብህ እኔም ከጊዜው ጋር አብሬ ራኩ ታዲያ ሚስት መሆን ጥቅሙ ምኑ ላይ ነው? አሁን እሱን ለምን አንደርሰው? እንዴት ልርሳው? እንዳልተፈጠረ አድርገሽ ይልቅ አልጋውን ስታይ ምናልሽ? ሽማግሌዎቹ ጉዳያቸውን ጨርሰው ከቤት እስኪወጡ አላስችል ብሎ ልጄን አቀፍኩና ቀድሚያቸው ወደ አንድ ተበረርኩ። እንኳን ደህና መጣሽልኝ። ዋናው መምጣትሽ ነው። ስትነግረኝ ስትስለው እንደዚህ የሚያምር ይሆናል ብዬ አልገመትኩም ነበር። ምህረት፣ ልብሽ ከኔ ጋር አልነበረማ የምታዳምጭኝ ትመስያለሽ፣ ግን በሀሳብሽ አንቺ አሜሪካን ገብትሽ። በጣም ይቅርታ አድርግልኝ። ይቅር እንድልሽ ትፈልጊያለሽ? እየለመንኩ ነው። አይኑ አብረን ንኑር ደስ እያለኝ ግን አሜሪካ ንኑር ብለሽ እንዳታስቸግሪ። አንተ ያለህበት ሁሉ የኔ አሜሪካ ነው። እዚሁ ሰራለሁ። አሜሪካ የምታልሚው አይነት ኑሮ ልሰጥሽ እጠራለሁ። እኔም አግዛሃለሁ። አከራዮቻችንን አመስግኛቸው የልባቸውን በፊት ለፊት እየነገሩኝ ቢያንስ አብሬያቸው እንደሆን ፈቅደውልኛል። ውለታቸውን መላሽ አድርገን አየሻቸው ደስ አይሉ ያቸው ያቸው ማማጥፍ ወርቅ ቤቢሹን ይዞ ታጣፊ አልጋው ላይ ቁጭ ብሎ ፀሐይ እየሞቁ በእናት ፎቶ አንሳቸው። በጣም ያምራሉ። ቶሎ በላንሳቸው። ሽበታቸው እንዴት ያምራል! ቤቢሹን አየሁት። ናፍቃቸዋለች ማለት ነው። ደረታቸው ላይ ልጥፍ ብላለች። ደስ የሚል ደስ የሚል ፎቶ ሰው የተቃና ይመስላል። ባለ ሱፐር ማርኬቶቹ አስራ አምስት አልጋ አዘው ነበሩ። እኛ እስካሁን ማምረት የቻልነው ሀያ ነው። እሱን ደግሞ እጅ በእጅ ከፍለው ወስደዋል። ከዚህ ያገኘነውን ትርፍ ተጨማሪ አስር እንስራና ለቱሪስት አስጎብኝ ድርጅቱ ደግሞ እናደርሳለን። ቱሪስቶች በጣም ምርቱን እንድርድር ትሰምቻለሁኝ። ወደ ተለያዩ የሀገራችን አካባቢዎች ሲጓዙ በቀላሉ ይዘውት ሊሄዱ የሚችሉት አልጋ ኢትዮጵያ ውስጥ ማግኘታቸው ራሱ በጣም አስገርሟቸዋል። ለዚህ ሁሉ ግን ጠቢቡ መመስገን ይገባዋል። እሱ በሰጠን ገንዘብ የመጀመሪያዎቹን አስራ አምስት አልጋዎች በመስራታችንና ምርታችንን በስፋት በመተዋወቁ ተጨማሪ ገበያዎችን ማግኘት ችለናል። ገና ገና ምን አይታችሁ፣ ይህ እኮ አዲስ ፈጠራ ነው። ገበያው ገና አልተነካም። ተጨማሪ ሰው ሳያስፈልገን አይቀርም። ባህሩና ጠቢቡ በጣም የሥራ ጫና በዝቶባቸዋል። አንድ ሱቅ ቢኖረን ምን ይመስላችኋል? የብልን የነበረውን ሱቅ ለምን አንከራየውም እና የመሸጫና የማዘዣ ሱቅ እናድርገዋለን። ጥሩ ሐሳብ ነው፣ በእውነት ይሄ ጥሩ ሐሳብ ነው። ዝም ብሎ ተዘግቶ አይደለም ያለው። ታዲያ ምን ችግር አለ? እማማን መጠየቅ ነው። ብሌን ካልፈለገችው እምቢ የምትል አይመስለኝም። እንዲያውም ብሌን እራሷ ለምን በመሸጡ በኩል አትረዳንም? ይሄ ጥሩ ሐሳብ ነው። አሁን እንዴት ናችሁ? ከአንተ ጋር ጠቢቡ፣ ሰላምንን? በጣም ሰላምን። እርግዝናው ትንሽ እያነጫነጫት ነው እንጂ ሰላምን? በነገራችን ላይ የሰርጉን ሀሳብ ተዋችሁት እንዴ? ገንዘብ ሲገኝ ብለን ለጊዜው አዘግይተነዋል እንጂ አይቀርም። ሽማግሌዎቹ ትክክለኛ የሰርጉን ቀን ተጋቢዎቹ በተመቻቸው ጊዜ ያሳውቃሉ ብለው ክፍት አድርገው ስለተውት ትንሽ ፋታ አግኝተናል። እማማ ድሮም ቀኗ አጠረ ብላ ስታማርስ ስለነበር በመራዘሙ አልተከፋችም። ጠቢቡ፣ ያበደርክንን ገንዘብ እኮ አሁን መመለስ እኮ እንችላለን በትእዛዝ ብቻ ብንሰራ እንኳን ገበያው እረፍት የሚሰጠን አይደለም። እውነትም። ለምን ብሩ እንዳልከው አይመለስምና የሰርጉ ዝግጅት አይጀመርም። ብሩን ብድር ብዬ አይደለም የሰጠኋችሁ፣ በጋራ ስራ ውስጥ አለው ብዬ ነው። አንዳችን በጉልበት፣ አንዳችን በገንዘብ፣ አንዳችን በሀሳብ፣ አንዳችን ደግሞ ገበያ በማምጣት ለስራችን ምን ያህል ክፍያ እንደሚገባ ወስነን ባወጣነው መጠን ትርፋችንን እናገኛለን። እኔም ከማገኘው ትርፍ ሰርጌን አቃቅቼ ደግሳለሁ። ከብሌን ጋር ግን ተነጋገሩ መጀመሪያ። እሱማ ይግድ ነው። በዛውም የሱቁን ጉዳይ አንሳባት ለመስራት ትፈልግ እንደሆነ የሱቁን ኪራይ የመሳሰለውን ነገር ተወያዩ ይሄ ነገር ትንሽ ያሳስበኛል እንዴት ማማ ጥፌ ግቢያቸውን ለስራ መፍቀዳቸው ሳያንስ ሱቁን ስጡን ብንል ጥሩ የሚሆን አይመስለኝም ባይሆን በቦታው ኪራይ ላይም እሳቸውን ማናገር አለብን ማማን እንደ ዘንድሮውም ተባባሪ ሆና አላየኋትም በጣም ተለውጣለች እንደዛ ለምን ብረት ጮኸ በላ እንዳልተጣላን አሁን እኮ እያጮህን ስንሰራ ስፒል እንኳን የወደቀ አይመስላትም። እንዳልሰማቸውን አስታልፈል ይልቅ የእርሶን ጉዳይ ከምን አደረሱት የቱ የመጋባታችሁን ነገር አንተ ደግሞ የእግዚአብሔር ሰላምታ የሌለን ሰው ደግሞ ስለ ትዳር እናውራ ለምን አይሞክሩም ቢጋቡና እዚሁ ተጠቃለው ቀረብ ቢል እኮ ለእርሶም ለስራውትም እኛንም እንደ ልብ ለመገናኘት ይቀለናል እኮ እስኪ እንግዲህ እናያለና ምን ይታወቃል፣ ወይ አንድ ላይ እንሞሸር ይሆናል። ምን ነው ዝም አልክ ባህሩ? ምን ማለት ነበረብኝ? አይ እንደው በዚህ ጉዳይ ላይ አስተያየት የለህም። የተሰበሰብነው ለስራ ጉዳይ ነው። የመጣንበትን ጨርሰን ወደ የግል ጉዳያችን ለሰርግ መደገሻ የላኩትን ብር ለሌላ ጉዳይ ስታውለው ቤተሰቦች ምን አሉ? ብዙዎቹ ቅር አላላቸውም። ለእንደላለች እህቴ ብቻ ደውላ አበደች። እኛ ጋር ልናመጣ አይደለም ወይ ምናምን። እንደውም ሰባራ ሳንቲም ከሰርጉ ሂሳብ ላይ እንዳት ነካ። ምን አልካት? ይቺ ጨዋታ ጊዜ ያለፈባት እኮ አልኳት። ምን ማለትህ ነው? ካሁን በኋላ እሷ ጋር ሄዳለሁ ብዬ ዝንቤንሽ እያልኩ መጠብቃት መሰለት። እኔ እኮ ኑሮ ለመስራት ትዳርጄ ልሰብሰብ ብዬ ነው። ሰርግ ደግሳለሁ ያልኩት ፓርቲ የምደግስ መሰላት? ገንዘቡን ገንዘቡን አምጣ ቢሉስ ባይሉኝስ? ሰርቼ አፍንጫቸው ላይ መወርወሬ ይቀራል። ከና ኃይሉ ጋር የጀመርከው ነገር ተስፋ ያለው ይመስልሃል? ለምን ተስፋ ኖሮ። እኔ እንጃ፣ ብትከስሩስ ብዬ እሰጋለሁ። ያለህን ገንዘብ በሙሉ እዚህ ስራ ላይ አፍስሰ ሳይሳካ ቀርቶ ብትከስሩ ባዶ እጅህን እንዳትቀር እፈራለሁ። ታዲያ ምን ማድረግ ነበር እጄን አጣጥፌ ብቀመጥ እስከ ሰማይ የሚወርድልኝ ነገር አለ ቢያንስ ግን ከኪሳራ ይዳናል ሳይወጣ ምንም ነገር አይገባም እርግጠኛ ሁኝ የምነግርሽ ደግሞ አልጋ በአልጋ ፕሮጀክት ላይ ገንዘቡን ማፍሰስ የሚያስቆጭ አይደለም ገና ከመጀመራችን የደረሰንን የትዕዛዝና የግዢ ጥያቄ ታውቂያለሽ ስማ በጣም እየገረመኝ ነው ይልቅ ከአንቺ ጋር እንድመካከል የተሰጠኝ ግዳጅ አለ የምን ግዳጅ ብሌ ሱቁን የአልጋ መሸጫና ማሳያ አድርገን ብንገለገልበት የሚሆን ከሆነ በኪራዩ ላይ እንነጋገራለን። ታዲያ ይሄንን እኮ ከማማ ጋር ነው መነጋገር ያለባችሁ። ላንቺ ሞያ ተብሎ የተከፈተ ሱቅ አለ ነበረ፣ አላዋጣም። ጭራሽ ጥሪቴን አወደምሹ ብላ አይደለም የዘጋችሁ? ከሚዘጋ አሁን ቢያከራዩትና የተወሰነም ቢሆን ገንዘብ ቢያገኙበት ጥሩ አይደለም? እኔ እንድነግራት ከፈለጋችሁ እነግራታለሁ። እኔ ግን አንድ የሚታየኝ መላ አለ ለምን አንቺ አትሰሪበትም አሁን እንከራ ያላላችሁ ደሞኔ ምን ልሰራበት እችላለሁ እንደነገርኩሽ ሱቁን የፈለግነው ለምርታችን መሸጫ ነው አንቺ ሌላ ስራ የለሽም እኛም የሚሸጥልን ሰው መፈልጋችን አይቀር ከሰራሽ አይቀር ደግሞ ለምን ከኛ ጋር አትሰሪበት የቤተሰብ ቢዝነስ አደረጋችሁት ምን ነው እውነቴን እኮ ነው ለምን አንቀጥርሽም ማን ቀጣሪ ማን ነው ተቀጣሪ እባክህ እኛ ቀጣሪ አንቺ ተቀጣሪ ደፋር ደፋር ነህ። እኔ እኮ የደህና ቤተሰብ ልጅ ነኝ። አንተ የሆነ ስራ ሰርቼ ሰው ለመቅጠር ብፈልግ የሚያቅተኝ ይመስልሃል? ምል ስሪት ቻለሽ ሱቅ ቢከፈትልሽ አልችልበት ብለሽ ባዷቸውን አስቀረሻቸው። ማን እባክህ አንተ መስኮት ስር እየተለጠፍክ ገበያ እያባረርክብኝ ነው እንጂ ለእንዳንተ አይነቱን ማስቲካ እየቸረቸርኩ ማደር ያቅተኛል። በይ አሁን ማስቲካውን ትቶሽ አልጋ ችርችል። ለምን ብዬ ለራስሽ ስቴ ነዋ። መጪው ትዳርና ልጅ ነው። በገቢ መተጋገዝ አለብን አይመስልሽም? እኔ መቻ አልሰራም አልኩ። እናንተ አትቅጠሩኝ እንጂ እና ማንክጥርሽ። ከቤተሰቦች የወረስኩት ቦታና ቤት አለኝ። ይህንን ይዤ ለምን ከእናንተ ጋር አልሰራም? ቦታና ቤት ሱቁም፣ ማለቴ ነው፣ ሳትከራዩት እኔ እንዳዋጣሁት ተቆጥሮ ለምን ከእናንተ ጋር በሼር አልሰራም? ይሄ የተቀደሰ ሐሳብ ነው። አይ ካልተቀጠርሽ አይሆንም ካላችሁ ግን ሱቁን አልሰጣችሁም። ራሴ ሌላ ስራ ሰራበታለሁ። ለምን በእውነት በጣም ነው የምወድሽ ብሌን። አብረን እንሰራለን፣ አብረን እንኖራለን። ይሄንን ሐሳብ ለደባሩ ነገራቸውና እንደሚሆን እናደርጋለን። ሰርጉስ ከዚህ በላይ ሰርግ አለ እንዴ? አትቀልድሽ። ሆዴ እያስታወቀ ነው። ማስታወቁ ይቀራል እንዴ? ሰው እኮ ነው። ምን እያሰብክ ነው ጠቢቡ? ምን የማላስበው አለ ብለሽ ነው። ማሰቡ ራሱ ብርቅ ሆኖብኛል? ማሰብ ማሰብ ማሰብ ማሰብ እንዲህ ደስ ይላል። ማሰብ ደስ አይልም። እኔን ማሰብ ማሰብ ማሰብ ሊያሳብደኝ ነው። ምንድን ነው የሚያሳስብ? የሆዴ ነገር እየገፋ እኮ ነው ጠቢቡ። ስለ ስለሱ አታስብ። ለምን አላስብም? ለሁሉም ጊዜ አለው ብሏል ጠቢቡ እያልሽ በተስፋ መጠበቅ ራስ ነው? በእውነት ራስ ወዳድ ነህ። የእኔ ጭንቀት አይታይህም። ገና ከአሁኑ እኮ ሰፈሩ በእኔ ሁድ መነጋገር ጀምሯል። ይህ ሰፈር አሁንም የሚነጋገርበት አጥተዋል ማለት ነው። ማሾፍህ ነው? ምን አልኩሽ? መጋባታችን አይቀርም። በቃ አሁን እሱ አሳሳቢ ጉዳይ አይደለም። ነው አሳሳቢ አይደለም? ጥሩ ደግሞ የሱቁን ጉዳይ እርሳውሽ። አንተም ብሎ ቀጣሪ አቃጣሪ እማማ ብታየው ታብዳለች። ተደብቃችሁ እንዴት ፎቶ ታነሱኛላችሁ ብላ ሁላችንንም ጠራርጋ ነው ከዚህ ቤት የምታስወጣን። ፎቶ ግን እንዴት ያምራል! እባክህ መቼ ነው ግን ያነሳሃት? መቼ ነበረ? የሆነ ቀን ምሕረት የመጣሽለት ቤቢሹን ይዘው እሳቸው፣ ጸሐይ እየሞቁ ነበር አልጋው ላይ ቁጭ ብለው። አሁን ሳየው ምርታችንን ለማስተዋወቅ በጣም ይረዳናል ብዬ አሰብኩ። እውነት ብለሃል እኮ ልጅ ከአዋቂ የሚመርጠው ዘመን ተሻጋሪ ታጣፊ አልጋ ብለን ብናወጣው የሰው ቀልብ አንስብም እንዴ? አሁን ችግሩ ማን ደፍሮ ወይዘሮ ጥሩወርቅን የማስታወቂያ ሞዴል ይሁኑን ብሎ ይጠይቃቸው ነው። እንዴ ከልጆቻቸው የቀረበ ማን ሊኖር ይችላል? እኔ የለውበትም። ደግሞ በምናምን አናቴን ትበለኝ እንዴ እንኳን ይሄን ሀሳብ ይዤ በጤናውም እኔ ላይ ምላሷም እጇም ይበረታል። እኔም አልናገርም ትናንት ሱቁን ይዤ አልጋ በአልጋ ፕሮጀክት ላይ ልስራፍ ቀጅልኝ ብያስቸግሬ ዛሬ ደግሞ ሌላ ሐሳብ ይዤ አልሄድም። ራሱ ኃይሉ ይሂድ እሱን ታከብሯለች ባትቀበለው እንኳን አትቆጣው አትቆጣውም እንዴ በሚስጥር ፎቶ ያረሳው እኮ እሱ ነው እንደውም ገና በወንጀል ይጠይቁታል ይልቅ አንተ ደፋርና ጠይቅ እስኪ ጠቢው አይ አይ አይ ገና ከአሁኑ ከአማት ጋር መደፋፈር ጥሩ አይደለም ወዲህ በል ፎቶ እኔ ራሴ አናግራታል ኧረ ትነጋገራላችሁ እንዴ? አይ፣ ይህን ሰበብ አድርጊ፣ ያናገራታለሁ። እነሱ ገና እስኪነጋገሩ እስኪግባቡ እኮ መንግስታት ይለዋወጣሉ። ፎቶ የሚያነጋግራቸው ከሆነ ለስራው እሽም ባትል የነሱ መታረቅ ራሱ ጥሩ ነው። ምን ይደረግ ብለሽ ነው? እኛ ነበርን ሰው ሲጣላ የምናስታርቀው። አሁን አሁን እኛ ተጣላን እና ማን ያስታርቀን? እናንተ እንኳን ተዋላላችሁንም። ወደ ስራው ጉዳይ እንመለስ ኃይሉ የሳምንቱን ሪፖርት አቀርባለሁ ብሎ ነበር። አዎ ያው የማታውቁት ነገር የለም። ባለፈው ባዘዙት መሰረት ለቱሪስት አስጎብኚ ድርጅቶቹ ሀያ አልጋዎችን አስረክበናል። ከዚህ በፊት እኔ የአልጋውን ሀሳብ እንዲሸጥላቸው የተስማሟቸው ሰዎችም መጥተው ነበር። በፊት ሊሰጡኝ ከነበረው ሁለት መቶ ሺህ ብር እጥፍ አድርገው ሊሰጡኝ ጠይቀውኛል። ሌሎቻችሁን ማግኘት ስላልቻሉ ከባህሩ ጋር ተናግረን አይሆንም ብለን መልሰናል። ራሳችን እየሰራንበት እንደሆነ በግልጽ አስረድተናቸዋል። የሚቀጥለው ሳምንት አንዱን ቀን ከቴሌቪዥን የሚመጡ ሰዎች በድርጅታችን ላይ ፕሮግራም በሚሰሩ ነግረውኛል። እነዚህን ይመስላሉ። በተረፈ ብሌንን እንኳን ወደ አልጋ በአልጋ ፕሮጀክት ደህና መጣሽ ለማለት እፈልጋለሁ። ይኸው ነው። አሁን ወይዘሮ እጥፏ የሞዴልነት ግዳጁን የሚቀበሉን ከሆነ በማስታወቂያ በኩል የድርጅቱን ስራ የሚሰራ ሰው አገኘን ማለት ነው። በዛ ላይ እስካሁን ደንበኞቻችን ድርጅቶችና ከፍ ከፍ ያሉ ባለሀብቶች ነበሩ። አሁን ወረድ ብለን እድሮች እና ማህበሮች ጋር ገበያ እንዲያመጡ ማማ ጥፏ የማስተዋወቅ ስራውን ቢሰሩ ጥሩ ነው። ስንነሳም እኮ ያልጋ ዋጋው የማይጎዳ ቦታ የማይፈጅ የቤትና የቦታ ጥበት ላለበት ህብረተሰብ በተለይም በኮንዶሚኒየም ለሚኖሩ ዜጎች ተብሎ የታሰበ ነው። እንደ ቀልዳቴው ባህሩ በአጭር ጊዜ አርቀን ወዳሰብነው ግባችን እየተጠጋን እኮ ነው። እዚህ ፎቶ ላይ የማየው ሽበት ግን በጣም ነው የገረመኝ። ስንት ዘመን ቀለም እየተቀባች ስትደብቆ ኖራ ኖራ ካሜራ ሲመጣ ለምን እንዲህ ግልጽ እንዳወጣቸው አልገባኝ። ስነ ስርዓት እሺ! መቼ ነው ስትደብቅ ያየሃት? እዚህ ቤት ምን ያልተደበቀ ነገር ኖሮ ያውቃል ብለሽ ምን ማለት ነው? ምንም ብሌን ምን የተደበቀ ነገር አይተሃል? በይረፊሽ ደህና ወደ ስራ የዞረውን ጭንቅላት ሌላ ነገር ውስጥ አትበጥ። ዞር በል ወደዛ። አንተ የምታስደፍረኝ አንተ ነህ፣ ነገ ዛሬ እያልክ የሰው ሁሉ ወሬ ማጣፈጫ ያደረክኝ። ማርገዝ በእኔ ተጀመረ እንዴ? ደግ አረግኩ፣ እንኳንም አረገዝኩ። አላፍርበትም፣ አልደብቀውም። እሺ እንኳን ሰይ አበጀው እንዴ አይሉ እንዴ፣ ምን መሆናችሁ ነው? ሳምሶን ታደሰ፣ መሰረት መኮንን፣ ዓለም ፀሐይ በቀለ፣ እማዋይሽ ዘውዱና ነፃነት ወርቅነህ ነበሩ ይጫወቱላችሁ። ጸሐፊዋ መዓዛ ወርቁ ናት።